እናሱ የራሳችን የሆነ የምናወራው ሚዲያ ላይ መውጣት የሌለበት በጣም ብዙ ነገር ነበረ መሀላችን። እኔ ዛሬ ይህን ልናገር አይደለም የሚያመጣኝ እግዚአብሔር ያለውን ነው ለእኛ የሚያደርግልን ና እየታገልኩ ያለሁት ለእኔ ባልተሰጠ ነገር ላይ ነው ገብቶኛል። አሁን ላይ የእኔ ባልሆነ ነገር ላይ ነው ዋጋ እየከፈልኩ ያለሁት። ስለዚህ ይመስለኛል እኔ ነኝ እንዳሉት መውጣት ያለብኝ እዚህ ጉዳይ ላይ እና በሁሉም ነገር ተስፋ ቆርጫለሁ። የእኔና የፍሬ መለያየት ዋነኛው ምክንያት እየሆንክ ያለው አንተ ነህ ሲጀምር። ማንም ሁለተኛ ምርጫ መሆን አልፈልግም፣ ገባህ? እኔ የኤፍሬም ሁለተኛ ምርጫ መሆን አልፈልግም፣ ታውቃለህ። የሚፈልገውን እንዲመርጥ እድሉን ሰጥቸዋለሁ። ለሱም መግባባት አልቻለም። ምክንያቱም አንተ ራስን ጥሩ ለማድረግ ነው እየሞከርኩ ያለው እዚህ ጋር። ሰላም፣ ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ዛሬ ለምን እንደመጣው ታውቃላችሁ። እየተስፋ አደርጋለሁ። ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። አንዳንድ አለ መግባባቶች እየተፈጠሩ ነው። ከኛ አቅማችን በላይ ሁነዋል። ማለት አንዱን ስንሉ አንዱ በቃ ምንም መግባባት አልቻለም። እና እንግዲህ ለሁሉም ነገር እግዚአብሔር ነው የሚያውቀው። እግዚአብሔር በሚፈታው መንገድ ይፍታው እንጂ ከኛ አቅም በላይ የሆነ ይመስለኛል ሳስበው። ምክንያቱም እኔ አሁን ላይ ይሄ ነው ብዬ የምሰጣችሁ መልስም የለኝም። እንደዚህ ነው ብዬ የምናገረው ነገርም የለኝም። ምክንያቱም አንዳንድ ነገሮች አልገቡኝም። ያለው ነገር ያው ሙሉ እያያችሁ ስለሆነ ብዙ ማውራት አልፈለግኩም ስለዚህ ጉዳይ። በባለፈው ቪዲዮ አንዳንድ ኮሜንቶች እያየሁ ነበር። ከኤፍሬም ጋር ያለውን ነገር እያያችሁ ነው። ሰላም አይደለንም። ሰላም ያልሆነበት ምክንያት የእኔ ጥፋት አይደለም። ሁሉም ጥፋት ያለው እሱ ጋር ነው። ማመን አይፈልግም ታውቃላችሁ የእሱን ባህሪ እና አንዳንድ ሰዎች እያየው ነበር፣ አንቺ ነሽ መሀል ላይ ያለሽው፣ አንቺ ነሽ እንደዚህ ያደረግሽ ያለሽው ምናምን እያላችሁኝ ነበር። እኔ እዚህ ጉዳይ ላይ ምንም ያጠፋሁት ጥፋት የለም። እንደ አንድ ሴት የምወደው ሰው ነው የማፈቅረው ሰው ነው፣ ማጣት የማልፈልገው ሰው ነው። ስለዚህ ምን ላይ እንዳለ ማወቅ አለብኝ። ሲቀጥል ደግሞ የወደፊቱን ደግሞ ማወቅ እፈልጋለሁ። እና አንዳንድ ሰው ማወቅ ያለብኝን ነገር ነው የጠየኩት፣ ሌላ ምንም ያልኩት ነገር የለም። በዚህ መሀል ግን ጥፋተኛ እየሆንኩ ያለው እኔ ነኝ፣ እየተገፉ ያለውም እኔ ነኝ። ለሁሉም ነገር እግዚአብሔር ያውቃል። እኔ ተስፋዬ እግዚአብሔር ነው፣ ምክንያቱም ሰው ላይ ተስፋ አድርጌ ምን ያክል እንደተካድኩኝ አይታችኋል። ኤፍሬም አልዋሸሽም፣ ኤፍሬም ኩምንም አላለሽም ምናምን እያላችሁ ነበርና ከዚህ በላይ ሊዋሸኝ አይችልም። ከዚህ በላይ እኔ ቤዛ ጋር ያለውን ነገር አላውቅም። አሁን የቤዛ መምጣትም እንደዚህ ያስደነግጧል ብዬም አላስብም ነበር፣ ግን የዚህን ያክል የሱን ላይፍ የሚረብሽ ነገር ከሆነ ትልቅ ነገር አለ መሀላቸው ማለት ነው። እኔም አላውቅም። እናንተ የምታውቁት ሚዲያ ላይ ያለውን ቪዲዮ የምንሰራውን ብቻ እኔና ኤፍሬም እናንተ ከምታስቡት በላይ ከቪዲዮ ጀርባ በጣም ብዙ ያሳልፍናቸው ጊዜያቶች አሉ። በጣም ብዙ ጥሩ የሚባሉ ጊዜያቶች ያሳልፈናል። እንዲህ በቀላሉ በቃ ውጭ ተይው የምትሉኝ አይነት ሰው አይደለም። ለእኔ በጣም ትልቅ ቦታ የምሰጠው ሰው ነው። እኔ እናሱ የራሳችን የሆነ የምናወረው ሚዲያ ላይ መውጣት የሌለበት በጣም ብዙ ነገር ነበረ መሀላችን። እኔ ዛሬ ይህን ልናገር አይደለም ያመጣኝ፣ እነሱ መሀልም ችግር ለመፍጠር አይደለም ያመጣኝ ግን የኔ ከሆነ እኔ ደስተኛ መሆን እፈልጋለሁ። የኔ ነው ብዬ ማመን እፈልጋለሁ። የኔም ካልሆነ ጥያቄ ይሄ ነው ቤዛን ከሆነ የሚፈልገው እኔ መውጣት እችላለሁ፣ ነው ብጎዳም እኔ እወጣለሁ ነው እያልኩ ያለሁት እንጂ በግዴ እኔ ካልሆነ ኤፍሬም ጋር ካልሆንኩ ብዬ ምንም ያደረግኩት ነገር የለም። እዚህ መሃል ተጎጆ እኔ ነበርኩኝ። ለምን እንዳልተረዳችሁኝ አላውቅም። በዛው ልክ ደግሞ በጣም ተረድታችሁኝ የኔን መከፋት የማትፈልጉ በጣም ብዙ ሰዎች አላችሁ። እናንተን ሳላመሰግን መሰግን ማለፍ አልፈልግም። የምር በጣም በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም የኔን መውደቅ፣ የኔን መከፋት፣ የኔን ማዘን አትፈልጉ ማይቻለሁ አሳይታችሁኛል፣ ከጎኔ እንደሆናችሁና እውነት እግዚአብሔር ያክብርልኝ። ከዚህ በላይ ምንም አልላችሁም። ዛሬ የመጣሁበት ዋነኛው ምክንያት ስለ ኤፍሬምም ላወራ፣ ስለ ሌላም ነገር ላወራ አይደለም። አንዋር ትላንት ያለቀቁ ያለቀቆኝ ቪዲዮ አይታችኋል። ነገሮች አንዳንዴ ለጥሩ ብዬ የምናገራቸው ነገሮች ወደ መጥፎ እየሄዱብኝ ነው፣ እንዴት እንደሆነ ባላቅም አኗር ሰድበሽኛል ምናምን እያለ ቪዲዮ ሰርቷል። እኔ አንዋርን አልሰደብኩትም። በጣም ምርጥ ጓደኛዬ ነው ሲከፋኝ የማናገረው። በጣም በቅርብ ጊዜ አውቄው ለእኔ ከወንድም በላይ ሆነልኝ ጓደኛዬ ነው እና ቢያስከፋኝም እሳደብ አይነት ሰው አይደለውም። እኔ ለሰው ልጅ በጣም ክብር አለኝ እና እንግዲህ ቤተሰቦች እንዳልኳቸው ነው። እኔ ከአንዋር ይሄን አልጠበኩም ነበር። እንደዚህ አደርጋለን ብዬ አላሰብኩም ነበር። ለእኔ በጣም ቅርብ ጓደኛዬ ነው። እስኪ ምክንያት ይኖረዋል። ቤት ተስፋ አደርጋለሁ አሁንም ቢያንስ ለምን እንደዚህ እንዳደረገ ማወቅ ስለምፈልግ ነው የጠራሁትና፣ ቪዲዮ ላይ ማየታቸዋል ኤደን ሰድባኛለች እያለ ነበር። እኔ እሱን አልተሳደብኩም አሁንም ደግሜ ነው የምናገረው። እሱ ሲመጣም አስረዳዋለሁ በደንብ። እኔ እሱን አልተሳደብኩም፣ ግን ሰው በምፈልግበት ሰዓት፣ ጓደኛ በምፈልግበት ሰዓት አላገኘውትም። ይሄ ደግሞ መናገር ያለብኝ ነገር የተናገርኩት፣ ምክንያቱም ሰው በጣም ፈልጌ ነበር፣ የሚያስረዳኝ ሰው ፈልጌ ነበር። ከጎን ያልነበረም ጭራሽ እንደገና ከኔ ጎን መሆን እያለበት ቤዛ ጋ ነው የሆነው ችግር የለውም። እኔ ለምን ቤዛ ጋር ሆነ አልልም። ከኔ በላይ ሊያውቃት ይችላል ከኔ በፊትም ያውቃታል አውቃለሁ። ስለዚህ የተሻለውን መርጧል። በሰው ምርጫ አልገባም። ለምን ከኔ ጋር አልሆንክም አልለውም። ለማንኛውም እስኪ እሱ ይምጣና ሙሉን ነገር እናወራለን። ትንሽ አንዋር እንጠብቀው ليلي ለሰቀቀንስስ ዳርገኝ ሳልጠረጥር ሳልዘጋጅ፣ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃይ ጌታ፣ መጣኸው ንገረኝ ያሌለህን ጸባይ። ሰው መክሮ ይሆናል እንጂ ይህንን አትሰራ ሙዴ በፍጹም ማያምንም እያንተን አሁንም ምስኪኖ ልቤ። እንግዲህ ቤተሰቦች አንዋር ከርቅ እየታየኝ ነው። እውነቱን ለመናገር እኔ አንዋር የምቀየሙ አይነት ሰው አይደለውም። ምክንያቱም ሰው በምፈልግበት ሰዓት ከጎኔ ነበረ፣ እንደ ጓደኛ በፈልግኩት ሰዓት ከጎኔ ነበር። ለእኔ ብቻ አይደለም፣ ለሁሉም ጓደኞቹ የራሱን ወጥቶ ለሰው የሚኖር ሰው ነው እና ዛሬ ለምን እንደዚህ እንዳደረገ ባይገባኝም የራሱ የሆነ ምክንያት ይኖራል ብዬ ተስፋ አረጋለሁ። በጣም የዋህ ነው። በጣም ጨዋ ነው። ሰው በጣም ያዳምጣል። ምናምን ሰላም ነው። ካሜራ ይ የጠበኩት፣ እንዴት ነው አለን። ዛሬ ተገኘ ቪዲዮ ስለሰራሁ ነው። ስልክ አላነሳልኝም ስላልኩ መሰለኝ ያነሳል፣ ከብዙ ጊዜ በኋላ ቪዲዮ ማሰርቼ ኤደን ሰደበችኝ ብላ እንትን ቪዲዮ ሰራ። እሱማ መጀመሪያ ቪዲዮ አቀሉ እና ያ ያ አንቺ እንዳሰብሽው አይደለም፣ የሰደበችኝ አላልኩም። አይ ብቻ ማይሆን ነው። እኔ አኗር በምፈልገው ሰዓት ስልክ ስደውልለት አላነሳልኝ አለ እና እኔ ያልኩት ሰው ባጣውበት ሰዓት ከጎኔ ይሁን ብዬ ነበር የደወልኩት። አንተ ግን ጭራሽ እንደገና አዙሪያ ነገሩን ኤደን ሰደበችኝ ብለህ ቪዲዮ ሰራህ። እኔ ከአንተ ግን አልጠብቅም። እውነት ኖ እንደምን ቪዲዮንደሱበት ነገር ልካር ሁሉም አልተረዳኝም። እኔ እሺ፣ ለምን አትረዱኝ? እሺ፣ እንዴት ነው የምንረዳ አንዋር? እናንተም ትቀየሙኛላችሁ። ኦዲንስ ምን የፋሚሊም ሁሉም ምን ይቀየም። እያደረግ ያለው ነገር ትክክል ስላልሆነ ነው ሁሉም ሰው እየወቀሰ ያለው እኮ። እሺ፣ እኔ ደግሞ አንዋር አንተ ከኔ መራቅ ነበረብህ። የትክክለኛ ውሳኔ ነው። ምን ያክል ሰው እንደምፈልግ ታውቃለህ። ኤፍሬም ጋር ያለኝን ነገር ታውቃለህ። የኔና ኤፍሬም መለያየት ዋነኛው ምክንያት እየሆንክ ያለው አንተ ነህ። ሲጀምር ሲሚኛ ኔ ላውራ እኔ ከአንቺ ተነጥቆ ቪዛ እንዲሰጥ አላደረኩም። እኔ ቪዛ የደገፍኩበት ምክንያት ቪዛ ትምጣና ከኤፍሬም ጋር ፍቅረኛው ትሆን አላልኩ፣ ጓደኛው ትሆን አላልኩ። ነ የአልጎት ልጅቷ አንቺ ሴት ነሸረቅ ሴት ልጅ ስትጎዳ ማየት አፈልግም። እኔ ምንድን ነኝ እኔም ጓደኛ ነኝ። ሴት ነኝ። ምን ያክል ልጎደን እንደምችል ደግሞ ታውቃለህ። እኔ ሲሚኝ፣ እኔ ሴት ነች ምልሽ እኮ እሷ ልጅቷ የት እንደነበረች አናውቅም። ቤዛ የት ቆይታ እንደመጣች ማጋ እንደነበረች፣ ምን ችግር ውስጥ እንደነበረች አናውቅም። እኔ እዚያ ጋ ቅሬታ የለብኝም። በጣም እኮ አፕሪሼት አደርጋለሁ። ሴት ልጅ ለመረዳት የምትሞክርበት መንገድ ከአንድ የራስን ይወተ ተለሰው ብዙ ዋጋ እንደምትከፍል አውቃለሁ። እኔ ላይ ሲሆን እኔ ላይ ሲሆን በጣም እንትን አልክ እና እኔ አላውቅም በጣም ስለምቀርበ ይሁን ወይ በጣም እንደ ወንድሜ ስለማይሁን ከአንተ በጣም እጠብቅ ነበር ብዙ ነገር እኔ አንቺ አሁን ያልሽኝ ነገር ልክ አይደለም አላልኩም እኔ ቤዛ ለኤፍሬም ትሁን ኤፍሬም ጋብሮ ይሁን አላልኩም እኔ ቤዛን እንረዳት ነበረችበት ሁኔታ ከአንቺም ጭምር እኮ ነው አንቺም ቢሆን እንረዳት ነው ያልኩት ሁላችንም ቤዛ የት እንደነበረች አስጠግተን ምን ውስጥ እንደነበረች እንረዳት እንጠይቃት ነው ያልኩት እኔ ቤዛን ለምን ተረዳሃት ከቤዛ ጎን ለምን ሆንክ አላልኩም ግን እያደረክ ያለው ነገር ትክክል አይደለም። አንተ ከቤ ከኔና ከቤዛ ምርጫ ውስጥ እያስገባሁህም አይደለም አንዋር። እያልኩ ያለሁት ምን እንደሆነ ታውቃለህ? እኔ ምርጫ ውስጥ አላስገባህም። መምረጥ ያለ በማን እንደሆነ እኮ አሳይተኸኛል። አንተ የድሮ ጓደኛህን መርጠሃል። እኔ ለምን እሷ መረጥክ አላልኩም አንዋር። እንዲህ ብለህ አሸውደኝም። እንዲህ ብለህ አሸውደኝም። የምን ፈልጌ እንደደወልኩ ታውቃለህ? እኔ ምንም አልፈለግኩም። ለምን ቤዛ ወጋውን ክልልህም አይደለም። ቢያንስ ያለውን ነገር ከድሮም ጀምሮ ስለምታውቅ እንድትነግረኝ ነው። ገባ? ቢያንስ ምንድን ነው እየተፈጠረ ያለው ግራ ስለገባኝ እንድትነግረኝ ነው። እኔ ማንም ሁለተኛ ምርጫ መሆን አልፈልግም። እኔ የኤፍሬም ሁለተኛ ምርጫ መሆን አልፈልግም። ታውቃለህ፣ የሚፈልገውን እንዲመርጥ እድሉ ሰጥቸዋለሁ ለእሱም። ገባህ? አንተ እኔ አሁን የከፋኝ በአንተ ነው በጣም። አንቺ ተናጋሪ እኔ ብቻ ሰሚ አታርጊኛለሁ። ቢያንስ ለምን እንደራከኝ እና ለምን ከኔ መራቅ እንደፈለግ ይህን ንገረኝ ቢያንስ ከማናችን ምንም ለመራቅ አስቤ አይደለም። እኔ እኮ እየነገርኩሽ ያለሁት አንቺ እንድትኮጂም አላረግም። ትላንት ተናግሬ ያለው አንቺም ጓደኛዬ ነሽ ትይነች እሷም እንደዛው ሁለታችሁም ጓደኞች ናችሁ። ግን እሷ የነበረችበት ሁኔታ አናቅም። ልጅቷ ምናልባት ድሮ ስለማታውቂያት ይሆናል። ድሮ የነበረችው ቤዛና አሁን ያለችው ቤዛ አንድ አይደለች። አንቺ አታውቂያትም እና ያንን ሳይ መረዳት አለብን አልኩኝ እንጂ እኔ አንቺን ተጎድተሽ እሷ እንድትረዳ አላልኩም። አሁንም ቢሆን ያላሰባችሁት እኔ ያላሰብኩት ነገር አታሳስቡ ማለት አንቺም ትጠሪያለሽ እንደ ፈለግሽ ታወሪ ያለሽ እኔ ያለሁበት ሁኔታ በጣም ጥሩ ነው አይደለም ተሳድቦ ተሳድቡ ትላንት አይተሻል እኔ ስለ አንቺ አላወራም ትላንት ጭራሽ አላስፈላጊ የኔን ክብር ሚና ካን ንግግር አንተ ትንሽ ና አንተ እና እያለ ይያለ የኔን ክብር ሚና ካን ንግግር ሲናገር ነበር አንቺም ጠርተሽ በቪዲዮ እንደዚህ እየተናገርሽ ነው ጎርተኛልና እኔ እናንተ ነው ተማጣጣኝ ጎርተኛል ያልኩት አኗር እኔ ጎርተኛል ያልኩት እንደ ጓደኛ ስፈልግህ ከጎን ያልነበርክም ነው ሰው ምን ያክል እንደሚያስፈልገኝ ታውቃለህ። ስለዚህ መሆን ያለብን አሁንም እየመረጥኩ ነው። አሁንም ከአንቺ ጎን አይደለም ነው ያልከኛለሁ አገርኩሽ አሁን፣ አንቺ አመሰግናለሁ በጣም አንዋር። ሄደን ለምን አትረጅም ተጎዳው ምትዩ አንቺ አሁን ባለው ነገር ነው። እኔ ደግሞ ቪዛ ተጎድታለች ምለው ባለ ባሳለፈችው ነገር አንዋር፣ እኔ ያሳለፍኩትስ ነገር ኤፍሬምን እኔ ለማድረግ የከፈልኩት ዋጋ ሳይታየህም እንዴ? ከሌላው ሰው በላይ እኮ አንተ ታውቃለህ። ኤፍሬም ጋር ለመሆን ስንት ነገር እንዳደረ እኮ አንተ ታውቃለህ። እንደዛ እየገፋኝ፣ እንደዛ ፊቱን እያጠቆረብኝ፣ እንደዛ እየሆነ እኮ ከጎን የነበር ከአንተ ነህ። ከማንም በላይ ሳለቀ ሳይዞሽ ስትለኝ የነበረው አንተ ነህ። ከእሱ ጋር ብትሆኚ አይደብረኝም እኮ ሄደን፣ ግን አንተ ሁሉም ነገር እያበላሸህ ነው። አኗር እኔ ከዚህ በኋላ በቃ እንትን እላቸዋለሁ። እኔ አታስገብኝ ነገር ላይ በቃ እኔ አሁንም የጠራሁህ ከዚህ ነገር ውጣ ወደዚህ ሁን እንደዚህ ሁን ልልህ አይደለም። እኔ አንደኛ ና ዋነኛው ምክንያት አልሰደቡም ወንድሜ ነህ። ምንም ብታደርግ ጓደኛዬ ነህ ወንድሜ ነህ። ብታስከፋኝ እንኳን አንተ መስደብ አልችልም። እሺ ደብቁኝ፣ ያለ እኔ የደበኩት ምስጢር ምንድን ነው? ቤዛ መምጣቷን አላውቅም ነበር እኮ። ታዲያ ሲቀጥል ሁሉንም ነገር እንድትነግረኝ ነው የፈለግኩት። አኖ ጓኝ እኔ አንዋር መጥቻለሁ ብላ ነግረኝ ነው የመጣችው። እሺ አሁን እዚህ ጋር ልክርክር አይደለም የሚጠራው። ለማንኛውም እኔ አልተሳደብኩም። የሰደብኩ ከመሰለ ክብርን ዝቅ ያደረኩ ከመሰለ በጣም ይቅርታ፣ እኔ ስሜታዊ ያወራሁት ነገር ይቅርታ። መጠያየቁ አያስፈልግም እዚህ ጋር ምክንያቱም ማናችን ምንም ያደረግነው ነገር የለም። እኔ እንትና ስትመጣ አልነገረችኝም። አማክረኝ አማካኝ አይደለም የሚመጣቸው። ከአንቺ ደግሞ የደበቁት ሚስጥር የለም ምንም ይ ነገር። ምናልባት ስልክ አላነሳሁልሽም ለማናቸውም፣ እያነሱ አይደለም ቢሰጥ ሁሉም እኔ ላይ ስለዞረ እኔ ለናንተ ሕይወት ስጠፋ ጊዜ ነው። በቃ ቢያንስ ኤፍሬም እንኳን ባያገኘኝ አንዋር እንዴት ስልካ አያነሳልኝም ብዬ ተናግሬያለሁ። ምንም የማዋሸው ነገር የለም። እኔ እንድትጎጂም አልፈልግም። አላረኩም የምትጎጂበት እንትን እኔ ከዚህ በላይ እኛንቺ ምግብ ለት ራስን እንደዚህ ብለህ ስላሳመንክ ብቻ ከጨዋታ ውጭ ልትሆን አትችልም። እኔ አልሆንኩም እኮ ነው እኮ ምክንያቱም ማለት ነው። ከተጠያቂነት ነፃ ልትሆን አትችልም። እንደዚህ ስላለ አሎንኩም። ለዛ እየተሰደብኩ ነው ያለሁት። እናንተ ብቻ እኮ አይደለም። ስለዚህ የምታደርገው ነገር አቁም። ምንድን ነው ለቅ። እሺ፣ ምን አደረግኩኝ ነው? አንዋር እያደረግኩ ያለው ነገር ምን እንደሆነ እኔ እዚህ ጋር አቁሜ መናገር አይጠበቅብኝም። ታውቃለህ በደንብ። እኔ እዚህ ጋር እያልኩት ያለሁት እኔ በጣም የምትወደኝ ነበር የሚመስለኝ እግዚአብሔርን፣ በጣም የምታከብረኝ እንደ ጓደኛ የምታኝ ነበር ይመስለኝ። አንተ ግን ክደኛል፣ እግዚአብሔርን የምር በጣም ስለከፋኝ ነው። እኔ ከእናንተ ይህን ስለማልጠብቅ ነው። በቃ ማለት ሁላችሁም ማለት ነው። ወደ ኤፍሬምንቶ ኤፍሬምን ስለ ኤፍሬም ማውራት አልፈልግም። ግን አንተ እኔ እኔ የምትወደኝ ይመስሉኝ ከእኔ ጎን ትሆናለህ በከፋኝ ሰዓት ከጎን ያገኛለሁ፣ የባሰብኩበት ሰዓት ቤዛ መርጠሃል። እኔ ምረጠኝ አልልህ እኔ ጋር አሁንም አልልህም። መምረጥ ያለብን መርጠ ሄዳል። መልካም ሁሉ እውነት አንዋር፣ እኔ በቃ ምንም ባልል ደስ ይለኛል። እናንተ መጣችሁ ታወራላችሁ። እኔ እኔ ሰሚ ይፈራልው ምን ይመረታል አለብኝ። እኔ ማን ምንም ተወሮ ነገር ምንም እንትን እያለ አይደለም። ባት ምርጥ ኑሮ አንዋር ከኔ አትርቅም ነበር ከኔ አጠፋም ነበር። ለባ ቢዛ መምረጥ አይደለም እኮ ይሄ። ውይኔ እኔ ላውራ ሲሚኝ ኢደን እኔ ከአንቺ አስበልጪ ቢዛን መርጬ አይደለም። ቢዛን እንረዳት ነው ያልኩት ለፍሪ። ለዛ ነው ዛሬ ቪዲዮ ስሰራ ስልክ አንስተህልኝ ምላሽ ለመስጠት የመጣው። አይዞሽ እንኳን አላልከኝም፣ እንደዛ እየሆንኩ እንደዛ ታመሜ እንኳን። ቢያንስ ሌላው ቢቀር ኖ ኖ አይደለም፣ ሌላው ቢቀር እንዳመመኝ፣ በዚህ ጉዳይ ልረበሽ እንደምችል ታውቃለህ። አይዞሽ እንኳን አላልከኝም። ደውለህ ስልክ ደውለህ ያን ማለት አይከብድህም። ገባሁ። ዋሹኝ ደበቁኝ እያልሽ ምንድን ነው የምነግርሽ እኔ? ከአንቺ ምንድን ነው የዋሸሁት? ምን? ሁሉንም ነገር አንዋር፣ በቃ እኔ አሁን እዚህ ጋ ባላወራ ደስ ይለኛል። አላውቅም፣ ምንም አውቀው ነገር የለም። ምን ምንድን ነው የማውቀው? አረ፣ ለሚያቆ እኮ በቃ ቤዛ ጓደኛችሁ ናት፣ አለቀ፣ ሄደች። አሁን ደግሞ መጣች። እኔ ላይፋችሁ ላይ ይህን ያክል ችግር ይፈጥራሉ ብዬ አላሰብኩም ነበር። ገባ እኔ ደግሞ እያልኩት ያለሁት ደበከኝ አይደለም። አልገባኝም፣ ይሄ ነገር አልገባኝም። አስረዳኝ። ፍሬም ጋር ስደውል እያነሳልኝ አይደለም አንተን እኔ ምንድን ነው የገባኝ? እኔም እኮ በማማገበኝ ነው እንትን እያልከልእሺ አንዋር ሲጀመር አንተ ማለት ነው ፊትህን ከኔ በጣም እያዞርክ ነው። ና ከዚህ በላይ አንተ ጋር መከራከር አልፈለግም። በጣም አመሰግናለሁ፣ ላደረግክልኝ ነገር ሁሉ በጣም አመሰግናለሁ። ደን ተረጋ። እውነት እውነት፣ ውይ ውይ፣ አንዋር እግዚአብሔር። እኔ የማልጠብቀው ሰው፣ የማልጠብቀው ነገር ሲያደርግ በጣም ነው የሚካፋኝ ነው። እኔ ከንቺ ፊቴን አላዞርኩ። እኔ ማናቸውም እንድትጎዱ አልፈልግም። እኔ አሁን ሁላችሁም፣ ዋናው የጉዳቱ መንስኤ አንተ እየሆንክ እንድትጎጃ አልፈልግም ማለት እኔ በሺ ምንድን ነው መንስኤ የሆንክ ግን ቪዛ እንረዳት ማለት በሴት ልጅ መረዳት እንትን ነው። እንዲህ ጉዳት ነው። ከሱ ጋር ታነካካኝ። እኔ ማግዛት ነገር ቢኖር እና ባግዛት በጣም ደስ ይለኛል። መረዳት ነገር ቢኖር እንደረዳት ነበር። ገባ ብችል ደስ ይለኛል ግን ማናችሁም አልፈለጋችሁም። ገባ እኔ ከቪዛ ጋር እኮ ምንም የተጣላውት ነገር የለ። አታቀኝ አላቃት እንዴ? ምን ችግር የተጎዳ ሰው ሳይኮ ማገዝ አለብኝ። ገባ እቺ ልጅ የራሷን ምክንያት ተናገር እየተባለች ነው። ምክንያቱም እየተናገረች አይደለም። በቃ የመጣችው ኤፍሬም እንፈልጋ ነው አይደለም ኤፍሬም ፈልጋ ነው የመጣች። አንተ ደግሞ እያገዝካት ነው። እኔ እዚህ ጋር ከጨዋታ እያወጣኸኝ ነው። እኔ ለኤፍሬም የከፈልኩትን ዋጋ ታውቃለህ። ከማንም በላይ ለአንተ አልነግርህም ነበር። እሺ፣ ተረጋግተህ አውራት። እሺ፣ እግዚአብሔርን አታስከፋኝ። ከምን እቀያየም ይሻላል ብትሄድ። ምንም እኔ ያስከፋው ከመሰለኝ ይቅርታ ልል ነበር። አላልኩም እኔ እንስማት እንረዳት የነበረችበት ሁኔታ እንወቅ ያልኩት ያንን ደግሞ የሚያስቀይማችሁ ከሆነ በቃ እኔ ተሳስቻለሁ ማለት ነው ምናልባት እሷን መረዳት የለብኝም ይሆናል ሁላችሁም እንደዚህ የምትባል እሺ ጀምር ሰው እንደዛ ስላለ አይደለም አንተ መምረጥ ያለብህ መጣ ስለሄድክ አሁን ላይ ምን ዝም ብለህ እንትን አትበል እሺ በቃ ተመሰለሽም በጣም ይቀታ ብቻ ስለነበረን ነገር በጣም አመሰግናለሁ እኔም በጣም ከጎኔ የነበርክ በከፋይ ሰዓት ከጎኔ የነበርክ አሁን ብትርቀኝም አሁን ብትከዳኝም አራኩሽም እንድርቅ ያለሽኝ ፊት እያልሽኝ ያለሽ ወንችንሽ መግባባት አልቻለም ምክንያቱም አንተ እራስን ጥሩ ለማድረግ ነው እየሞከር ያለው እዚህ ጋር እኔ አንቺም አንቺም ቤዛ አልፈልግም ያሉት አሁንም ቢሆን ከካሜራ ፊት የምናገረው ቤዛ እንድትጎዳ እኔም አልፈልግም ምን ነገር ነገር እንደፊት ማለት ነው ይቅርታ እንግዲህ ያው የተፈጠረውን ነገር አይታችኋል መግባባት አልቻለም እኔ ጥፋቱ ከኔ ይሁን ከማን ይሁን እየገባኝ አይደለም። እዚህ ጋ እኔ መጎዳት አልፈልግም። ማንም ሰው የኔን ጉዳት እያየ አይደለም። ሁሉም የራሱን ጉዳትና ራሱ የሚቀርበውን ሰው ጉዳት ነው እያየ ያለ። እንደ ጓደኛ እንደ እህት ቢያየኝ ኑሮ የኔ ጉዳት ይታየው ነበር። አሁን እንኳን መጥቶ ቢያንስ አይዞሽ፣ ይቅርታ ማለት ይችል ነበር። ቢያንስ ያለሁበትን ሁኔታ መረዳት ይችል ነበር። እና እኔ አልቀየመውም። ግዴታ ተረዳኝ አልለውም። ችግር የለውም። እኔ እንጃ ከአንዋር አልጠበቅኩም። በጣም ቅርቤ ነበረ ነው እንዲሁም ከጎኔ ይሆናል አብሮኝ ይቆማል ብዬ ያሰብኩት እሱን ነበር። ምክንያቱም ጉዳቴንም ሳለቅስም ሲከፋኝም ሁሌም ያየኝ እሱ ነበር። በቅርብ ህመሜን ያየ እሱ ነበርና እግዚአብሔር አለ ለሁሉም ነገር። እና እኔ ሁሉም ሰው እንዲረዳኝ አልጠብቅም። እዚህ መሀል ላይ እየተጎዳ ያለው እኔ ነኝ። እኔ ስጎዳ ማንም ለእኔ የደረሰልኝ የለም እና ለራሴ ያለውት አንድ ራሴ ነኝ። እንደዚህ ሰውን እያዩ የተከፉ ቤተሰቦች አሉ። ለእነሱ ስል ደስተኛ መሆን አለብኝ። ምክንያቱም እግዚአብሔር ያለውን ነው ለእኛ የሚያደርግልን። እና እየታገልኩ ያለሁት ለእኔ ባልተሰጠኝ ነገር ላይ ነው፣ ገብቶኛል። አሁን ላይ የእኔ ባልሆነ ነገር ላይ ነው ዋጋ እየከፈልኩ ያለሁት። ስለዚህ ይመስለኛል እኔ ነኝ እንዳሉት መውጣት ያለብኝ እዚህ ጉዳይ ላይ እና በሁሉም ነገር ተስፋ ቆርጫለሁ። ፍሬም የእኔ ቢሆን በጣም ደስተኛ ሆን ነበር። እኔም ቢመርጥ በጣም ደስ ይለኛል። ማጣትም አልፈልገው ሰው ነው፣ ብዙ ዋጋ የከፈልኩለት ሰው ነው ግን ደግሞ የማነተኛ ምርጫ አይደለውም። ብቻ ብዙ ባላወራ ደስ ይለኛል። አንዋርም ጋር ነገሮችን እፈታለው ብዬ አስቤ ነበር። የባሰ እንግዲህ አሳይቶኛል። ማንም መምረጥ እንዳለበት መርጦ ሂዷል። ለሁሉም እግዚአብሔር ምላሽ ይሰጠናል ብዬ ተስፋ አደርጋለሁ። እና ቅድም እንዳልኳችሁ ነው። ቤተሰቦቼ ከጎኔ ለነበራችሁ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ።